እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ የምናየው ፊልም ካያ የምትባል ልጅ ስለሆነችሁ ነው። ካያ ገና በልጅነቷ የቤተሰቧ ኃላፊነት ሁሉ በሷ ላይ የወደቀባት ብርቱ ሴት ናት። ከቅርብ ጊዜ ወዲህ ግን እናቷን በባህር አደጋ አጥታታለች። በዚህም ምክንያት በልቧ ውስጥ ትልቅ ሀዘን ተሸክማለች። አሁን ቤተሰቧ ማለት አባቷና ታናሽ ወንድሟ ብቻ ናቸው። የሁለቱንም ነገር የምትከታተለው እሷ ነች። ብዙ ኃላፊነት ቢኖራትም ካያ ህይወቷን ለመደሰት ትሞክራለች። አንድ ቀን የካያ የቅርብ ጓደኛ የሆነችው ክሌር ስሜቷን ለመለወጥና ለመዝናናት ጋበዘቻት። ካያ ፍቃድ ለመጠየቅ ወደ አባቷ ሄደች። አባቷ አሁንም በሀዘን ተውቶ እናቷ የሞተችበትን ጀልባ እያጸዳ ነበር። ካያ አባቷን ካጽናናቸው በኋላ ገንዘብ ጠይቃ ወደ ጓደኛዋ ሄደች። ክሌር ስትጠብቃት ቆይታለች። ሁለቱም ተደስተዋል። ክሌር ደግሞ ጆ እና ወንድሙ ሪያን የሚባሉ ሁለት ወንዶች አብሯቸው እንደሚቀላቀሉ ነገረቻት። ካያ ዝምተኛ ስለሆነች ትንሽ ቢከብዳትም ክሌር አጥብቃ ጠይቃ አስማማቻት። ሪያን እና ካያ ሲተዋወቁ ወዲያውኑ የተሳሳቡ ይመስላሉ። ብዙም ሳይቆይ ጆ በአቅራቢያ ያለች ደሴትም በሞተር ጀልባ እንዲያስሱ ሀሳብ አቀረበ። ካያ ቤተሰቧን መተው ስለሌለባት ፈቃደኛ አልሆነችም ነበር። ግን ጓደኞቿ ደሴቲቱ ቅርብ መሆኗን ነገር ነግረዋት ታሳመኗት። አራቱ ጓደኛሞችም ጉዞ ጀመሩ። ይሄዱበት ደሴት በጣም ቆንጆ ነበረች። ጆና ክሌር ሲዝናኑ ካያ ከሪያን ጋር ጥሩ ጊዜ ማሳለፍ ጀመረች። ንግግራቸው ያልተጠበቀ ደስታን ሰጥቷቸዋል። ምሽት ሲቃረብ ለመመለስ ወሰኑ። በጉዞ ላይ እያሉ ጆ በድንገት የጀልባውን ፍጥነት ጨመረ። ጀልባዋ ተገለበጠች። ጆና ክሌር ወደ ውሃው ተወረወሩ። በኋላቸው የነበሩት ሪያንና ካያ አላስተዋሉ። ሪያን ፍጥነቱን ሳይቀንስ ሲሄድ ጀልባው ጆን በኃይል መታው! ጆ ከባድ ጉዳት ደርሶበት ወደ ውሃው ሰመጠ። ሁለቱ ጀልባዎች ተጋጭተው አራቱም ወደ ውሃው ተወረወሩ። ክሌረ መዋኘት የማትችለውን ካያን ያዘቻት። ቆስሎ የነበረውን እሪያን ከውሃ አወጡት። ግን ጆ ጠፍቷል። እሪያን ወንድሙን እየጮኸ ጠራው። ግን ምላሽ የለም። በድንጋጤ ጆ መስመጡን ተረዶ ከዚያም ሻርክ በደሙ ተስቦ ወደነሱ መምጣት ጀመረ። በድንገት የሌላ ጀልባ ድምጽ ሰሙ። ሬ የሚባል ካፒቴን አየና ወደ እነሱ ቀረበ። ሬ ሁለቱን ሴቶችና የተጎዳውን ሪያንን ወደ ጀልባው ጎተታቸው። ካያ፣ ክሌር እና ሬ መድኃኒት ለመፈለግ ወደ ታች ወረዱ። ነገር ግን ከጥቂት ጊዜ በኋላ ሬ ብቻውን ተመልሶ መጣ። ካያ ተጠራጥራ ስጠይቀው እሬ፣ በክሎሮ ፎርም የተነከረ ጨርቅ ፊቷ ላይ ለጠፈባት። ካያ ንቃቷ አንስታለች። እሬ ጥሩ ሰውም አልነበረም። ካያ ስትነቃ ታስራ ነበር። ብዙም ሳይቆይ ክሌርም ነቃች። በግድግዳው ላይ እርዳታ የሚል ቃልና የሴቶች ፀጉር ቁራጮችን አዩ። ከዚህ በፊትም ሌሎች ሴቶችን ታግተው ነበር ማለት ነው። እሬ ጥሬ አሳ ወርውሮላቸው ፍጹም እንደማይለቀቁ ነገራቸው። ብዙም ሳይቆይ ሌላ ጀልባ መጣ። ዶክተር ነበር፣ ሪ የጠራው እርሱን ነው። ዶክተሩ ሪያንን መረመረው። ከዚያም ካያና ክሊር ሪያን ሲጮሰም፣ አሰቃቂው እውነት ተገለጠ። ዶክተሩ የሪያንን የሰውነት ክፍሎች እሱ በህይወት እያለ እያወጣ ነበር። ሪ እና ዶክተሩ አብረው ይሰራሉ። ሰዎችን እያታለሉ የአካላቸው ክፍሎች በጥቁር ገበያ ይሸጣሉ። ሬን ሲጨርስ አስክሬኑን ወደ ውሃው ወረወሩት። ዶክተሩ ለሬ ክሌርን ገለው አካሏን እንዲወስዱ ካያ ግን ጤናማ ስለሆነች ለሀብታም ደንበኛ እንዲሸጡ ተነጋገሩ። ሬ ክሌርን ጎትቶ ወሰዳት። ካያ ልታደና ስትል ተመታችና ወደቀች። ካያ ስትነቃ የክሌርን ጩኸት ትሰማለች ተሰማለች። መውጫ ፈልጋ የጣሪያውን ማራገቢያ ገፋ አድርጋ ከፈተችና ወጣች በአቅራቢያ ቀስትና ወደ ዶክተሩ ሄደች ዶክተሩ ክሌር ላይ ሙከራ እያደረገ ነበር ካያ ቀስቱን አነጣጠረችና እንዲለቃት ነገረችው ዶክተሩ ሊያታለላ ሲሞክር ካያ ሆዱ ላይ ተኮሰች ዶክተሩ በካያ ላይ ቢመዘዝም ካያ የክሌርን እጆች ፈታላት ነበር ክሌር በአቅራቢያ ያለ ቢላዋ አንስታ ዶክተሩን ደጋግማ ወጋችውና ገደለችው። ሬ ከመድረሱ በፊት ካያ የሬንን ጀልባ ሽቦች ቆርጣ ነበር። ከዛም ወደ ዶክተሩ ጀልባ ለመዋኘት ወደ ውሃው ዘለሉ። ሬ ሲመጣ ጀልባው ስለማይሰራ ማይሰራ መከተላ አልቻለም ካያ ጃዋን ወደ ዶክተሩ ጀልባ ሄዳ ራዲዮ አገኘች። ለባህር እረፍ ጥበቃ ደውላ አደ አደጋ ላይ መሆናቸውን ነገረቻቸው። ቦታዋን ለማሳወቅ ትራከርን መጣል እንዳለባት ነገሯት። ትራከሩን ስትፈልግ ደግሞ አቅጣጫ ጠቋሚ አገኘች። ትራከሩን ይዛ ልትጥለው ስትል ሬይ ደረሰ። ሬ በቢላዋ ካያ ላይ ዘምቶ ሆዷን ወጋት። ካያ ብትወድቅም የመጨረሻውን ጥንካሬ ሀሳብ አሰባሰበችና አቅጣጫ ጠቋሚውን ፊቱ ላይ ተኮሰችበት። ሬ እየተቃጠለ ሲጮ ካያ ትራከሩን ወርውራ ንቃቷን አጣች። ትራከሩ ወደ ውሃው ሲወጥቅ ምልክት ላከ። እዋት ላይ የባህር ጠረፍ የጥበቃ ቡድን ደረሰ። ካያ ተገኘች፣ ደም በደም ሆና ነበር። ሬ ሞቶ ተገኝቷል። ክሌርም በህይወት አጠገቧ ተገኝታለች። ሁለቱ ጓደኛሞች በህይወት መትረፋቸው በእንባ ተቀበሉት። ቀላል የመዝናኛ ጉዞ መስሎ የታየው ትልቅ የሞት አደጋ ሆኖ ነበራል። ካያና ክሌር በዚህ ገጠመኝ በሕይወት መትረፋቸውን ከልብ አመስግነዋል። ካያ ደግሞ የቤተሰቧን ኃላፊነት ይበልጥ ይሰማት ነበርና የዚህን ፊልም ሴራ እንዴት አያችሁት? አስተያየታችሁን ከታች ባለው ኮሜንት ላይ ጻፉልን። ለዚህ ቻናልም አዲስ ከሆናችሁ እንደዚሁም ሰብስክራይብ አድርጉ። ሰብስክራይብ በማድረግም ድጋፉ አይለየን። እንዲሁም ላይክ እና ሼርም ጭምር አድርጉልን። ስለተከታተሉን እናመሰግናለን።